እኔኮ አንዴ አሙኝ የሰጎን እንቁላል አለ። እሺ ስለው ከላት ጋር አለ፣ ተበጥብጦ አለ። እንዴ እንዴ! ዛሬ ሰሞኑን ሁሉ ውስጥ የሚመላለስ አንድ መርህ አለና እሱን አወራል። ሮሜ ምራፍ 1 ቁጥር 16 በወንጌል አላፍርም አስቀድሞ ለይሁዳዊ ደግሞ ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ቁጥር 13 ወንድሞች ሆይ በሌሎች አሕዛብ ደግሞ እንደሆነው በእናንተም ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስከ አሁን ግን እንደተከለከልኩ ታውቅ ዘንድ ወዳለሁ ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉ ዕዳ አለብኝ። አሁን አለመናገሬ እንደ ዕዳ ተመዝግቦ ክሬዲት እንዳለበት ሰው ዕዳ እንዳለበት ሰው ነው ወንጌልን የምናገረው። ስለዚህ በሚቻላይ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌል ልሰብክ ተዘጋጅቻለሁ። ወንጌል ልሰብክ ተዘጋጅቻል። ኢየሱስን ላወራ ተዘጋጅቻል። ይሄ ዛሬ ይሄን አየር ይወርሰዋል። በወንጌል አላፍረም በወንጌል አላፍርም። ይች ዓለም ማፈሪያውን መድፈሪያ ዓለም ስትኖሩ፣ በዚች ዓለም ስትመላለሱ ማፈሪያችሁን መድፈሪያ መድፈሪያችሁን ማፈሪያ ያደረገች ዓለም ናት። የምታፍሩበትን የምትደፍሩበት የምትደፍሩበትን የምታፍሩበት ያደረገችለምናት ሲስተሟ ኮስሞሶ እንዲ የተዋቀረው ሲዋቀር በማፈሪያ በአመፃ በማፈሪያ በኃጢአት በማፈሪያ በዝሙት በማፈሪያ በመጠጥ በማፈሪያ በሃሜት በማፈሪያ በተለያዩ ዝርዝሮች በማፈሪያዎች እንድትደፍር ደፋር እንድትሆን በውስጥ እንድታረግበት፣ ጫት ይዘ ስትሄድ፣ ወሬ ስታወራ፣ ሰው ስትከል በድፍረት መታወት እኮ ምን አረግኩት እኮ ፓርቲ ቤት ነበርኩ፣ የሆነ ነገር ገደልኩ ብለህ እንድትደፍር ምታበረታታ አየር በመድፈሪያ በቅንነትህ በየዋነት በምትደፍርበት በጽድቅ በቅድስና ቸርች በመምጣት ኢየሱስን በማውራት እንድታፈር እንድትሸማቀቅ የተሰራ የተገነባ ሲስተም ነው። ይህን ሲስተም ዛሬ ከአንድ ሰው አይምሮ ላይ እገለብጠዋለሁ። አልፈራም አላፍረም። በወንጌል አላፍርም። ኢየሱስን ስናገር፣ ጽድቅ ሳወራ አላፍርም። ይቻለም አጋንንታዊው አሰራር ነውርን ክብር፣ ክብርህን ነውር ያደረገ ሲስተም ነው። ሲሰራ እራሱ ሲዋቀር ነውር ስታረግ ክብር እንዳደረግ፣ ክብር ስታረግ ነውር እንዳደረግ። ይቅርታ መጠየቅ ነውር፣ መሳደብ ክብር እኛ ዛሬ ገረገር ቼዳ እገለብጠዋለሁ። መስሪያ ቤት ላይ አታፈም፣ ወደ ላይ አለቃጋ ወንጌል ታወራለ፣ እንደ ክብር ታወራለ፣ እንደ ትልቅ ዜና ታወራለ፣ ለጎረቤት ታወራለ። ኢየሱስ አንገት የምደፋበት ዜና አይደለም። ክርስቲያን ማለት የምሸማቀቅበት አይደለም። ዛሬ የሰራዊት መንፈስ ይነሳል። ይሄ ማፈር የሚለውን አሽንድ አሸምድ ማለት እንግሊዝኛው አሸምድ ስል መሳቀቅ፣ መሸማቀቅ፣ ድፍረት ማጣት፣ ማፈር፣ መሸማቀቅ፣ መሳቀቅ። ስቅቅ በማኅበር መካከል ኢየሱስ ለማለት ስቅቅ። እኔ ጴንጤኔ ለማለት ስቅቅ። በጓደኞች መካከል፣ በሆነ ሰፈር መካከል፣ በተሰጠ እድል መካከል ስቅቅ ማኅበር ላይ አመስግኑ ለማለት ስቅቅ። ቤት እንኳን ሰው ሲመጣ የሆነ አንተ ቫሌ የሰጠውዬ በድሜ ባጎት በገንዘብ የሰጠው ሰውዬ ቤት መጦ ሲበላ እናመስግን ለማለት ስቅቅ። ይሰበር! የማላፍርበት ኬዝ ኢየሱስ ነው በለው። ማምለክ ነው በለው። መዘመር ኢየሱስ የዘውዴ ነው። ኢየሱስ የክብሬ ነው። ኢየሱስ የሞገሴ ነው። ዛሬ አንድ የሚያሸባቅቅ መንፈስ ተሰበረ። ውሰደ። ሰበብ ፈልጌ የማወራው በለው ኢየሱስን ነው። የሆነ ክፍተት ሳገኝ የማወራው አላፍረም። በኃጢአት ነው የማፍራው፣ በአመፃ ነው የማፍራው፣ ባለመቀደስ መቀደስ ነው የማፍራው። በኢየሱስ አላፍረም። ድፍረትን መጣል ነው አሸምድ። ታላቁን ድፍረታችሁን አትጣሉ። ድፍረት መጣል ግራና ቀኝ ማየት ይለዋል። ግራና ቀኝ ማየት ማን አለ ማን አለ ዳውራ። ኃጢአት እኮ ስትሰራ እንደዚህ አትልም። ግራ ማናለ ቀኝ ማናለ። አትልም ወሬ ስታወራ እንዲህ እንዲህ አትልም። ኢየሱስ ስቲ አፍሽ ለቀቅ ምራቅሽ አይደርቅም አትንኮላተፊም። ያዝ ያዝ አረግሽ ኢየሱስን ስታወራው ያዝ ያዝ አረገን በሉ። አምላስ አይደርቅም አይቆላተፍም በሉ ለቀቅ ብለ በለዋል። በኩራት በለዋል። በመኮፈስ በለዋል። ዘና በሰሙት የምትለው ዜና ይሆንልሃል። ነውር እንደ ክብር ክብር እንደ ነውር በሚናገርበት ዘመን ይሄ ቅድም የነገርኳቸው የተባረከ ሰው ሊያሳፍሩትና ሊያሸማቀቁት በወጡ ሰፈር ላይ ብድጋልና በወንጌል አላፍርም የት ነው ያለው? ነዋ፣ አሁን መልሱ እኮ የት ነውስ? ጳውሎስ ዘመረ ስትል ሲላስ ዘመረ ስትል እስር ቤት መሆኑ ካልገባህ የዝማሬው ቃናና ከፍታ አይገባህም። ጳውሎስ የት ነው የሰበከው ስትል በሮም። ሮም ማን ነው ሮም? ባለጠጎችና ገዥዎች ናቸው። የት ነው የሰበከው? ግሪክ። ግሪክ ማን ነው? ፈላስፋ ጥበበኛ ያንተን ንግግር ተራ የሚያደርጉበት ሰፈር ወራህ። የነሱ ሰፈር ግሪክ ላይ አይሰራም። ምንም ይዘብት መጣ። አሪዮፋጎስ የተባለው የት ነው ያለው? ግሪክ ነው። ግሪክ እኔ ይጃለሁ። ግሪክ ስትሄድ ሽማግሌ ራሱ በጠዋት ተሰብስቦ ነው የሚያወራው። የሚያወራው አዳዲስ ነገር ነው። የሆነ ነገር ይዘብት መጣ። ይሄ ጆሮ የማይጥም ነገር አታምጣ ነው የሚል። ግሪክ አጣጣይ ነው። ግሪክ ፈላስፋ ነው። ግሪክ ጥበበኞች ናቸው። ሮሜ ገዢዎች ናቸው ባለጠጎች ናቸው። ያን ጊዜ አይሁድን ይገዛሉ፣ ኢየሩሳሌምን ይገዛሉ። መቼ ነው መንግስታችንን የምትመልስልን እስኪሉት ድረስ ኢየሱስን በሮሜ ግዛት ውስጥ ናቸው። ሮሜ ገዢ ነው። ሮም ትልቅ ነው። ሮም ባለጠጎች ናቸው፣ ባለስልጣኖች ናቸው። ተስፋፍተዋል። ወታደሮቻቸው ልዩ ነው። እያንዳንዱ ነገራቸው ሀያል ነው። አሁን ጳውሎስ መጣና እንደዚህ አለ፣ በግሪክና በሮም መካከል ልሰብክ ስነሳለ አልሸማቀቅም አለ። የፈለገ ባለጸጋ ሮም ቢኖር አለ አልሸማቀቅም አለ። የፈለገ ግሪክ ፈላስፋ ቢኖር አለ የእሱ የመጨረሻ ፍልስፍና የእግዚአብሔር ሞኝነት ይበልጠዋል። እኔ ኢየሱስን እንደዝና ያወረዋለኋል። ከአንድ ሰው ላይ ኮፍያ እንደሚወልቅ ወለቀለት። እያጫኮልክ ታወራ አለ። አልፋና ኦሜጋ ኔጋ አለ። ሶስት ሲዝን አለ። የነበረ ያለ፣ የሚመጣ አላፍርም። በማ ኢየሱስ ጌጥሽ ነው። ኢየሱስ ውበትሽ ነው። ማረጅ የማይወይብ ጌጥሽ ነው። ዘመን የማይሽረው ጌጥሽ ነው። ኢየሱስ መጤ አይደለም። አዎ አንተ ሰፈር ሲደርስ መጣ እንጂ በለው። አንደ የተሸፈነ ያልተገለጠ እንቁ ነው በለው። አንደ በአንተ አፍ ግን የሚገለጥ እንቁ ነው በለው። አንደ ሸፈነ ነው ሊሆን ይችላል እንጂ አዲስ አይደለም ኢየሱስ የነበረ ነው። እነዛ መላእክቶች ፊታቸው እንዳንበሳ ክንፋቸው እንደ ንስር። ራእይ ምዕራፍ ስድስት ላይ ያሉ እነዚያ ሀያ አራቱ ሽማግሌዎች ከስድስቱ እንስሳቶች ጋር እንደዚህ ይላሉ። ቅዱስ ይሉታል። ምንድነው ቅዱሱና ሲሉት የነበርክ አሁን ደግሞ ያለህ ደግሞ የምትመጣው ሲዝንም በሙሉ ጠቅልላ ያስክ አልፋና ኦሜጋ መጀመሪያና መጨረሻ የታረደው በክ ደግሞ የይሁዳ አንበሳ እሱ ኢየሱስ ነው። ይሄ እነማወራው ይሄ እነምተርከው ሌላ ዜና የለኝም። ዜናዎች ተወስደዋል፣ ካፌ ላይ አልቀዋል። አንድ ዜና አለኝ። ዓለም ብሰማው የማያልቅባት ኢየሱስ ይባላል። ስዊድን ብትገባ፣ ስካንዲቪያን ኖርዌይ ብትገባ፣ ያደጋገር ካናዳ ብትገባ የማያሬ ዜና ዛሬም የሚያስፈልግ ኒውስ፣ ጋምቤላ ብትሄድ የሚያስፈልግ ዜና፣ ቻይና ብትሄድ የሚያስፈልግ ዜና አፍነው ያልቻሉት ገርስ ሰው ያልቻሉት በዚህ ስም እንዳትናገሩ ተብሎ ታፍኖ ያልተያዘ ራብ እንደ ቮልካኖ የፈነዳ ሲይዙት የሚበስበት ሲረግጡት የሚበስበት አብዮት መጣ። ያላስቆመው እግዚአብሔር የለም ሲባል የኖረ ብቻውን መምቱን ያስከበረ አልፋና ኦሜጋ አላፍም። ግራ ቀኝ የማይታይበት ኒውስ ማን አለ የማይባል ኃጢአተኛ ይፈር ሰው ዝሙት ሊሰራ ይፈል ሰው ጫት ይዞ ሲሄድ ግራና ቀኝ ምን በወጣ ምን አሸመቀቀ። እግዚአብሔር ካንተ ጋር ነው፣ እኔ ከናንተ ጋር ነኝ የተባለ የታጀብክበት ዜና፣ መልአክ አንተ ዘንድ የሚቆሙበት ዜና፣ በተናገረ በተናገረ የሚሉልህ፣ በአንድ ነፍስ መዳን ሰማይ ደስ የሚልበት ዜና ኢየሱስ ነው የታወራው። ሮሜ ሮሜ ምንድን ነው? ገዢ ባለጠጋ፣ ሲቪላይዝድ ወታደር ይታይ፣ ከነሱ ይቀዳል። የሮሜን ወታደር አይቶ ጳውሎስ ኤፌሲዮን ስድስትን ይጽፋል። የሰለጠነ አይሁድን ረግጦ የያዘ ሲቪላይዝድ፣ ባለጠጎች ሰፈር። በጣም እኮ ነው የሚገርመኝ ጳውሎስ ጠቀሳቸው ሮሜዎች፣ አቤት ግሪክ፣ አቤት ፈላስፎች። አንድ ሳወራ በስምንት የምሰነጥቁት፣ ስምንት ቦታ ሰንጥቃችሁ ነገሬ የምትመለከቱ ልታሸማቀቁኝ፣ ልታሳፍሩኝ እናንተ ሰፈር ስቀመጠ ፍር ብዬ ሌላ ሰፈር ልስበክ እንጂ ሮም ደግሞ እንዴት ነው የምሰብከው? ደግሞ ግሪክ እንዴት ነው ጋሻ ጋሻ አበበጋ እንዴት ነው የምሰብከው? ሌላ ቦታ ልናገር እንጂ ዘንበል ደግሞ ቢሉኝ አሁን ደግሞ በትስድስት ቦታ እግዚአብሔር መኖሩን በምን ታቃለ? ብለው ቢያፋጠጡኝ ዞርበል ሮሜ፣ ግሪክ ልታሸማቀቁኝ ነው አሸም እንዲ ሽሪንክ አላደርግም አልሰበስብም። በወንጌል አላቸው ሲጀምር ገና ምራፍ አንድ ላይ መጣ ነው፣ በወንጌል አላፍርም። የሰይጣንን ትልቅ መሳሪያ ማሳፈርና ማስፈራራት ነው ብለው፣ ሰይጣን መሳሪያው ልንገደ ብለው አንድ ማሳፈርና ማስፈራራት ነው። ማስፈራራት ከቻለና ማሳፈር ከቻለ ያሸንፋል። ከዚህ በኋላ ግን መሳሪያ ወደቀ። እግዚአብሔር ያለው ማስፈራት፣ ሰይጣን ያለው ማስፈራራት። እግዚአብሔር ያስፈራል፣ ሰይጣን ያስፈራራል። እግዚአብሔር ያስፈራል ያስፈራል። ማለት ግርማ አለው ብሎ ሳይሆን ፕሬዘንቱ ግርማ አለው። ባለ ግርማ ነው። ባለ ግርማ ሻዶ ያደረግሃል፣ እየወደድከው ትፈራዋል ለማለት። ሰይጣንስ ያስፈራራሃል። ለዚህ ነው አንደኛ ጴጥሮስ ምዕራፍ 3 ቁጥር 14 የሰይጣንን ማስፈራራት አትፍሩ፣ አትናወጡ። ዛሬ ፍርሃት የተባለ ቀንበር በወንጌል አቅጣጫ ዛሬ ይሰበራል። በዚህ ስም እንዳትናገሩ ብለው አስፈራሯቸው ይላል። እነሱ ግን ይላል ከእስር ቤት ወጣው አደባባይ አገኟቸው። ከቤት ተወጫለሽ ንግርሽ ያለው ኢየሱስ ብት ልውጣ እንጂ እሰብከዋለሁ። ባሌ ይጣላኛል፣ ልጣላ እንጂ እሰብከዋለሁ። መስሪያ ቤት ያባርሩኛል፣ ልባረር እንጂ እሰብከዋለሁ። ማስፈራራታቸው አያገኛችሁም። ሰይጣን መንፈሳዊ አቅምህን መክታት ሲፈልግ ሰይጣን መንፈሳዊ አቅምህን ማገድ ሲፈልግ እንደሚገባ እንዳትለቀቅ ሲፈልግ የሰይጣንን ማፈኛና መያዣ ልንገርህ ማስፈራራት ነው ምን ትበላለ ይልሃል ወፍ በልቷል ትለዋለ አንተ ደሞ ቤትሽ ሊበተን ነው አይበተን ጭራሽ ይሰበሰባል ትሏል ከመስሪያ ቤት ትባረራ ጭራሽ መስሪያ ቤቱ ላይ ሞገስ ሊኖር ነው ትላል ጳውሎስ በወንጌል አላፍረም ያለው ለምንድን ነው አንድ በወንጌል አላፍረምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው የእግዚአብሔር ኃይል ለማዳን ነው ማላፍረው እጄ ላይ ኃይል ስላለ ነው በለው ወንጌል ኃይል ስለሆነ ነው ኃይል ይዤ እንዴት ነው ማፍረው በለ ፓወር ይዤ እንዴት ነው ማፍረው በለ ለዛው ምድራዊ ኃይል አይደለም በለ ሰማያዊ ኃይል የእግዚአብሔር ኃይል የሰው መሸማቀቂያውም ድፍረቱም የያዘው ነው ጳውሎስ አልሸማቀቅም ለምን ኃይል ይሻለው? እጄ ላይ ፓወር አለ። ወንጌል ኃይል ነው። የማይበርድ ኃይል፣ በፈረቃ የማይመጣ ኃይል፣ በሌላ ሪጀኔሬት የማይደረግ ኃይል ላይዘ እግዚአብሔር ኃይል አለው አይባልም፣ ኃይል ነው። ሁሉ ኃይል ከሌላ ኃይል እየተቀበለ ኃይለኛ ነው። አሁን ያወራውበት ማይክ ኃይለኛ ነው። ድምፅን እናንተ ጋር እዛ አድርሶታል፣ ኃይል አለው። ኃይለኛ የሆነው በራሱ እንዳይመስል ከሌላ ኃይል ተቀብሎ ነው። ይሄው አጠፋውት፣ ኃይል መጣ። ኃይል ተበድሮ ኃይል ሰጠኝ። የማይበደር ኃይለኛ፣ ከሌላ ኃይል የተቀበለ ኃይለኛ የማይሆን ማን ይባላል? እሱ ምን አይነት አምላክ ነው? ምን አመልከው? አሁን አንተ ጀነሬተር ኃይለኛ መስሎ ነው? ጀነሬተር ይሄ ጀነሬተር ኃይለኛ የሆነው ሌላ ቤንዝል ተጨምሮበት ነው በቤንዝሉ ኃይል ነው ኃይለኛ የሆነ። እኛ አንድ ሺህ ስምንት መቶ ብር እናልሰዋለን። መብራት ጠፋ ሲባል ይላል አቤት፣ አቤት ጀነሬተር፣ አቤት ጀነሬተር እማ ጀነሬተር እማ ትለውም ጀነሬተር ቤንዝልን እማ ትለዋለ። ቤንዝልን ደግሞ ስጠይቀው ሌላ ደግሞ ኃይል የሰጠው ነገር አለ። ኃይል የሰጠውን እሱም ስጠይቀው ሌላ ኃይል የሰጠው ነገር አለ። አንድ ኃይል፣ አንድ ኃይል፣ አንድ ኃይል፣ አንድ ኃይል ያቃ። ሁሉም ኃይለኛ፣ ብቻውን ኃይለኛ፣ አልፋና ኦሜጋ ማን ይባላል ኃይል ከሌላ ይወስዳል ኦይ አይወስድ ይሄ ኃይል ነው ምሰብካው ወንጌል ይባላል ኃይል ነዋ ዝም ብሎ ኢየሱስ ክርስቶስ በሆነ ሰፈር መካከል ይሄዳል መንገዱ ሌላ ነው አንድ አስራ ሁለት ዓመት ደም የሚፈሳት ለባለ መድኃኒቶች ገንዘብ ሰጣ የጨረሰች ሴትዮ ድንገት ነካቸው ኃይል ይወጣው ኃይል ሲወጣው ደሟን አቆመው ይሄ የደም ምንጭ አቆማል ዕውር ያበራል በሽተኛ ይፈውሳል አምስት ሺህ ያበላል ማይሰራው የለም አለ። የወንጌል ልናገርባቸው የሆነ ሰው በወንጌል እየማረከ ወደ ቤተ ክርስቲያን ይዞ ይመጣል። ለወንጌል ሰው ልቡ ይነሳል። ኢየሱስ በዚህ ሰፈርና መንደር ይሰበካል። በአዲስ አበባ ኢየሱስ ይሰበካል። ለምን አላፍርም ሁለት ወንጌል ማዳኛ ነው። ለማዳን ነው። ማዳኛ ይዤ፣ መድኃኒት ይዤ በበሽተኛ መካከል። እንዴ እናቄ የለ እንዲ አንተን እኮ እናውቃለን። መድኃኒት ይዘ ከዚህ በፊት ያየው መድኃኒት ካለ በሽተኛ ተኝቶ ዝንጅብሉን ጨቅ ጨቅ ጨቅ አርገ አይደለም እምትለው በሽተኛ ስታገኝ የሌለን ነገር። እኔ ፍቱን መድኃኒት ልንገር፣ ዝንጅብሉን ጨቅ ጨቅ አርገ፣ ዝቃቀቤ ጨምረህበት እርጎ በቅቤ አርገበት ውሰደው፣ አይደለ ምትል በበሽተኛ መካከል። እንዴት ነው መድኃኒት አፍን የምታወራው? እነግርሃለሁ እኔ ራስ ምታት ይዞ አላረበት በበሽተኛ መካከል ማዳኛ ይዘዝም አተለል ዝንጅብል ያወራ ሰውዬ፣ ኢየሱስንማ ታወራው አለ። ኢትዮጵያ ላይ እኮ ታማተኛ ይሞክሩብሃል። ወስደሻል ማር፣ እኔ እኮ አንዴ አሞኝ ማር አለኝ። እሺ አልኩት በሰጎን እንቁላል አለኝ። ሰጎኑ የት ይመጣል እንዴ? እ አልኩት የሰጎን እንቁላል አለ እሺ ስለው ከላት ጋር አለ እ ተበጥ ብጦ አለ እንደማላገኘው አውቆ ነው ሰው መድኃኒት አሁን የሚገኝ መድኃኒት ልንገረ ኢየሱስ ይባላል ራሱን ሰው ያደረገ ያዋረደ መድኃኒት የቀረበ መድኃኒት ለሰው ልጆች የቀረበ መድኃኒት ማን ይባላል መሰለ ኢየሱስ ይባላል ስጣው ለበሽተኛ ስጣው ለኃጢአተኛ ስጣው ለጨነቀው ስጣው መፍትሄ ለጠፋበት ኢየሱስ ያድናል አትፈር እንደዚህ ነው ዛሬ በዳዊት ከተማ መድኃኒት እሱ ክርስቶስ ተወልዶላቸዋል የምሥራችን ላይ የተባለው አልተሸማቀቆም እኮ እኔ የህብረተሰብ መድኃኒት የአገር መድኃኒት የያዝኩ ሰው ነኝ አላፍርም አሜን መድኃኒት አንተ ጋር ለበላው ልንገር ደግሞ ይሄ መድኃኒት ሳይድ ኢፌክት የለውም በንቸ ሲወሰድ ጉበት አይነካም። ይሄ መድኃኒት ሳይድ ኢፌክት የለውም። ይሄን ስትወስደው ሌላ ነገር እንደሜጃ ያደረገውም ለትዳር ስትወስደው ኢኮኖሚን አይነካ፣ ለኢኮኖሚ ስትወስደው ትዳርን አይነካው። ሁሉንም አን የሚፈውስ ዶክተር ያዝልሽና ጨጓራ አለብህ አትውሰድ ይላል። ለምን ይነካል፣ ላጥ ነው የሚያረግ። ኧረ አይልጠኝም። ኢየሱስዬ የእኔ መድኃኒት ከነስሙ የዓለም መድኃኒት። ሰው መድኃኒት ይዞ ይሸማቀቃል? ልስጠው? ይሄ መድኃኒት ሳይድ ኢፌክት ብቻ አይደለም የሌለ፣ ለሁሉ ነው። አንዳንድ መድኃኒቶች በለው፣ ለእግሬ የተሰጠ በለው፣ ለእጅህ አይሰራም። ለእጅህ የተሰጠ በለው፣ ለራስህ አይሰራም። ለራስህ የተሰጠህ ለአንጀተህ አይሰራም። ለአንጀተህ የተሰጠ ለእንትን የተሰጠ ለእንትን አይሰራም። ይህስ በለው፣ እንደ ስጡጣ በለው ኢየሱስን ኢኮኖሚ ይፈወሳል። ሰላሙ ይፈወሳል። እረፍቱ ይፈወሳል። እንቅልፉ ይፈወሳል። ትዳሩ ይፈወሳል። ወንጌላችን ለማዳን ነው። አልሸማቀቅም። ወንጌል እኮ ለታመመ መዳኒት፣ ለተዘጋ ደጅ ቁልፍ፣ ላዘነ መጽናኛ፣ ሐዘን ለተሰማው ሳቅ፣ ለጎበጠ ቀና ማድረጊያ፣ ለሁሉ ነገር እኮ ተራራው ማፍረሻ የመሄጃ ጉልበት የመጽናኛ ጉልበት የመናገሪያ ኃይል ታናናሾችን ታላቅ የሚያደረግ፣ የገባበት ከተማ ኢኮኖሚ የሚፈውስ የደቀቀ ቤት ቀና የሚያደረግ፣ የዘመመ ትዳር የሚፈውስ ምንም አይሆነዋለ። ወንጌል መድኃኒት እኮ ነው። አንተ በወንጌል አላፍርም ለምን ሲባል ኃይል ነው። በወንጌል አላፍርም ለምን ቢባል እጄ ላይ ያለው መድኃኒት ነው። አወራዋለሁ። መድኃኒት እንደያዘ ሰው ይሰማኛል። በበሽተኛ ዓለም መድኃኒት ይዞ እንደሚዞር ሰው ይሰማኛል። እንደውም ካልሰጠሁት ዕዳ ነው። ሶስተኛ በወንጌል የማላፍረው ስላላፈረብኝ ነው። ስላላፈረብኝ አላፈረ። ዕብራውያን ምዕራፍ 2 13 ወንድሞች ብሎ ሊጠራቸው አላፈረባቸው። ኤልያስ ወንድሜ ሲልህ አያፍረ። አንተን እኮ ሻሸመኔ፣ ሸዋበር፣ ወይኔ ኤርሚ መርካቶ አንተ ሰፈር መቶ ኤርሚዬ ሲልህ አያፍር። አንተ ምኑ ነው መርካቶ የምታፍረው? እኔ ሀረር መጣ ቦቴ ሰፈር መቶ አላፈረብኝ። ስምን ጥራ አያፍር፣ ወንድሜ ሲል አያፍር። እንዴት ነው አንተ በኢየሱስ የምታፍረው? እሱ ሳያፍርብ የምታሸማቀቅ ሰውዬ ሳይሸማቀቅብ ወንድሞቼ ብሎ ሊጠራቸው አላፈረባቸው። በፍጹም እኛ ሰፈር እኮ የማይገኝ ነው ኢየሱስ ሳያፍር፣ እኔ ሰፈር መቶ በሱ እንዴት አፍራለሁ? አላፈረብህም አትፈር በልልኝ በደንብ እብራውያን 11 16 አምላካቸው ተብሎ ሊጠራባቸው አላፈረባቸውም። አንደኛ ሊጠራቸው፣ ሁለተኛ ሊጠራባቸው። አንዴ ብጥብጥ ያደረኩት ማንን ፋዘርን። ስጋ ቤት ከፈተ። ስጋ ቤቱን ውድም ምን ያደረኩት እኔና ተሾመምንባል ወንድማማቾቻት፣ አወደም። እንደዚህ ያለኝ። ማዘርን ጠራት፣ ወደ ጌታ ሄደች። እህቴን ጠራት፣ ጉጫ ከአሁን በኋላ ዳኛቸውና ተሾመ የኃይሉ ልጆች ናቸው ብዬ በእናንተ መጠራት አፍርያለሁ አለኝ ሥጋ ቤቱን ሳወድመ ኢየሱስ ይው ታቃጥለዋለህ ከቸርች ትቀራለህ የፈለግከውን ትሰራለህ አሁንም ግን ሲያይሽ ይንሰፈሰፋል ሲያይሻ አፍረብሽም ሲያይሻ እኔ አባቴ ስጋ ቤት አውድሜው አልጠራብህም አለኝ አሁንም ግን ኢየሱስ በአንቺ ይጠራል ይገርምሻል ኢየሱስ ክርስቶስ ስሞኡን ቤት ገባ ራት ሊበላ አንዷ በጣም አስቸጋሪ በዝሙት የተያዘ ሴት ሰፈር አካባቢ የሚያቃት መጣች ቁጭ አለችና እግሩን በፀጉሩ ማበስ ጀምር። ቢያቃት ኖሮ ሸውደው አደለም። ሸውደው እንዳይመስል ወንድም ትላንት የሰራኸው ጠፍቶበት እንዳይመስልህ። ዛሬም ልጄ ያለ፣ ዛሬም አንበሳው ያለ፣ ዛሬም ጀግናው ያለ፣ ዛሬም አይዞ ያለ፣ ሸውደው እንዳይመስልህ ነው። ቢያቃት ኑሮ አሉ ያቃታል። ስምዖን አለው፣ እሱ እዛ ሲኮፈስ እዛ፣ ስምዖን አንተ ቤት መጣው ለግሬ ውኃ አላቀረብክም። ማፈሪያ ናት ያልካ ሴትዮ በፀጉሯ ጀምራለች። አንተ አለው ቤት መጣው እራት አላቀረብክም። እች ሴት ከግልሙትናዋ አዋጣ የሰብስባ የያዘችውን ሽቶ እየሰበረች ነው። ስለማላውቃት እንዳልመስልህ፣ አላፍርባትም። የመጣሁት ለሷ ነው አለ። እንደዚህ አይነት ሴት ነው የመጣሁት፣ ለእንዲህ አይነት ሰው፣ ከንቱ ለሚለው ሰው ነው የመጣሁታል። ዛሬ ነገር አያፍርብህም፣ አትፈርበት በኢየሱስ አላፍርም። በኢየሱስ አሸምድ አልሆንም። በአይሁድ መካከል፣ በግሪክ መካከል፣ በባለጠጎችና በፈላስፋዎች መካከል እሰብከዋለሁ። ኢየሱስን ትምህርት ቤት እሰብከዋለሁ፣ ዩኒቨርሲቲ እሰብከዋለሁ፣ መርካቶ እሰብከዋለሁ፣ ነጋዴ ሰፈር እሰብከዋለሁ። የሚቃወሙ ሳገኝ ይብስብኛል። ኢየሱስን ለአወራ ተጠርቻለሁ። የእሱን በጎነት ለአወራ የተጠራው ቅዱስ ሕዝብ ነኝ። በኢየሱስም ይሄ መንፈስ ዛሬ ይረፍባችሁ። በኢየሱስ አለማፈር ይውረድባችሁ።